ትልቁ እድል የተለያዩ ሰዎች በተለያየን ጄኔሬሽን ያለን ሰዎች አንድ ላይ መምጣት እና ከእርሶም ጋራ በግንባር ተያይተን የመነጋገር ነገር ነው፣ ትልቅ እድል ነው። ይሄ ስለ ባሌ ብዙ ብለውታል። እንደርሶ ያ ተራራ ላይ ወጥቶ መላቪውን አይቶ አንደርስታንድ የማድረግ እጥረት ቢኖርም ይሄንን አካባቢ በጣም አውቀዋለሁ። ይሄ የሙዳ አካባቢ ነው። ከድሬሼ ከናውሴን ጋራ የሚገናኝ ነው። ታሪኩንም አውቀዋለሁ። የዚህ ዋሻ ጂኦሎጂካል አፈጣጠርም ጭምር በጥናትም አውቀዋለሁ። እዚህ ሶፉመር መንደር የምትባል ነበረች፣ ገበያ በሳምንት የምትቀመጥ ለዛ አካባቢ ውሃ ለማጥናት በ1978 ጁኒየር ጂኦሎጂስት ሆኜ የመጣሁበት ጊዜ አስታውሳለሁ። እና ይሄ በጣም ድንቅ የሆነ አካባቢ ከአግሮ ኢኮሎጂውም ከሂስትሪም፣ እንደዚሁም ደግሞ ከቱሪዝም ፖቴንሻል አንጻር ቅድም እንደተባለው የማዕድን ሀብታችን ጭምር በዚህ ዙሪያ ከሳነቴ ተራራ ጀምሮ እስከታች በደቡብ ምዕራብ እስከ ገናሌ ወንዝ፣ በዚህ በኩል ደግሞ እስከ ድሬሼ ኩሴን ወደ ሀረርጌ የሚዋሰነው ኤሪያ በሙሉ የዋቤ ወንዝ ተከትሎ የማዕድን ፖቴንሻሎች አሉ። ነገር ግን ይህ ነው የሚባል ለምሳሌ እንደ ትግራይ እንደ ወለጋ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 አስቦ የማየቱ ጉዳይ በጣም ትልቅ ነገር ነው። እና አሁን ሱፊያን ያለው ላይ ትንሽ ነገር ለመጨመር የእኛ ሀገር ፖቴንሻል ያለው ልኬ ሎ ሃንጊንግ ፍሩት እንደሚባለው እርሻ ላይ ነው። የመጀመሪያው እርሻው አልተበላ አፈሩንና ውሃን ማገናኘት ተጀምሯል። ዊል መን ላይ ትላንትና እርስዎ እንዳስመረቁት ፕሮጀክት የምናየው የመጀመሪያው ትልቁ ኢሪጌሽን ነው የሚመስለኝ። አላቅም፣ ሌላ ቦታ እኔ ሚስ ያደረግኩት ካለ አላቅም እንጂ በአስር ሺዎች የሚቆጠር ሄክታር መሬት ከአንድ ሶርስ የማልማት አቅም ተጀምሯል። ይሄ በብዙ አስር ሺዎች የሚቆጠሩ ሄክታር መሬቶችን የማልማት አቅማችን ትልቅ ነው። ኤክስፖርት ለማድረግ እድላችን ይጨምራል ማለት ነው። ይሄ ማለት የሀገሪቱን የውጭ ምንዛሪ ፍላጎታችንን ይጨምራል ማለት ነው እና ኢንዱስትሪላይዜሽንም ከኛ የራቀ አይደለም ከዚሁ ጋር የሚያያዝ ነው። እና እኔ በጣም የሚደንቀኝ ሳነቴንም ብዙ ጊዜ ተመላልሼበታለው። የእርሶ እይታ በጣም እየተለየ ነው፣ ውበትን ብቻ ሳይሆን መሬታችንን፣ ጋራዎቻችንን፣ ደኖቻችንን ገልጠን እንድናያቸው ለመጪው ትውልድም እያስተማሩ ነው ያሉትና፣ ይሄ በጣም ትልቅ ነገር ነው። ህዝቡም በዚህ ላይ መረባረብና ወደ አንድ ሴንተር ኦፍ ግራቪቲ ተፈጥሯል። በዚህ ሴንተር ኦፍ ግራቪቲ አንጻር ከዚህ ዙሪያ ተሰልፈን ልማትን ማምጣት እንችላለን። ድህነትን ማስወገድ ይቻላል። ከዳሎል በረሃ አንስቶ እስከ ሳነቴ አናት ላይ ማዕድን ነው እርሻ ነው ልማት ነው፣ ቱሪዝም ነው፣ ኢንፍራስትራክቸር ነው፣ ሁሉ ነገር አለን። ሶ ይሄ ነገር ተጀምሯል ነው። ስለዚህ ይሄ የተጀመረውን ነገር ሳናደንቅ ወደ ሌላ ነገር ማሰብም አንችልም። እና ማመስገንም ለሰሩት እና እኛ በእድሜ ከርሶ በፊት ሆነን በሀገሪቱ በመላ ስንዞር ያላየነውን ነገር የማየት አቅም በመፍጠሮ በጣም ላመሰግን ወዳለሁ። አመሰግናለሁ።